አታትትሚት መራት ትታከታ የመራት ውስኬ ስትብል ትገር ሆም አሁን ያቲ ድሩ ምሽቲ ምሽታቲ ምሽቲ ያገባጎይ እኳ ሁን ባለው ነው ገን ያውና ያገባጎይ አቲ ምሽተው ባቲ ባቲው ወደረ አቲ ምሽተው ባቲው ባቲ ገየተው አቲ ምሽተው ባቲ ገየተው ያውና እን ማደል ማናት ክነመሻልማ ማሻልማ አደል አንፋተው ቦርስማውት አሁን ይላ አይደልሽ ለሊትርፍ ለሊትርፍ ድምጠው ድምጠው ድምጠው ፋተውበገየትጭ ይነው ይነው ባድርጡቃገራትይነሙ ይከላናትየሰነፊ የሰነፊ ታታበሊ ይነሙ ይከላናት ተያየት ያዥ ድሮ እኮ ይቼ አዝማች ወላብገራድ አበጋዝ ይብሉ አቋምሃን ያዥምን አንደኛ የመካማይ ምካታወር ይሆን ቴቡሉ አይነት የመካማይ ጨነቀማይ ነግዳ የገባ ጎ ምካታወር ሆ ምካታወር የብሉ ዛማይ መካም ነግዳ ገባ የበሎሚጥ ቅብ አፋት አኩሳ ድር ትከፍትን ጊዜ ነውቹ ይሄው ትብሉ ኪያ ይትብሏል የቀበጠ ያገኝ ያገኘ ያቦርድለ የበርደን የልብስ የለበሰ ያሞክ ያለረሰ የረስ ያረሰ ያሞርት ያልነገደ የንግድ የነገደ ያትርፍ ያለአግባ ያግባ ያገባ የውልድ የነደደ የውልድ እስቴር ምድር የውልድ ዳቀተኛ የፍርድ አት ነገር ለምሳሌ ኩና ማለ አቢ ጉሽት ኪታጉሽ ኪት ኪትጎሽ ይወሉ ይቁኒ ጉስ ጎሽ ተገረዳበነ ፈጣይ ይባርክ ለጎይ ጎሽ ተገረዳበነ ይቁኒ ጎሽ ይቁኒ ጎሽ ያቲ ገረድ ሙጫ ወለደ ዛ ገረድ ይወለዲ ምስ በማናተው በማናተው ያወርስ ባየለ ይጎሽ ወልድ የለ

ይሉ አብ ዮሐን መቸም ማናት አዲ በጠወርኩን ልክ ይጦር አሁ አታታቢ አተካሪ አተካራሪ ቢኖ አተካሪ ምትም ትነብ እነት እቺ አው አቢ እሻይን ቢያተክር ፈያ ይሁን ጥፎ ቢሆን በምን አግባብ ወጦ ይነውት አጃያ አቢያ ወድቅ ለመዳን ብሮጥ ለመዳን ቢወድቅ ለመዳም ቢወድቅ ቢሮጥ ለመዳም ለወደቁ ስለዚህ ያስላምጡ። ያትኞት ያመለው ቆንጭ በቃ ያመለው ቆንጭ የውድድ ያቀርብለት አሁን የምንታት ያው ይሰጭንቃ በሆነ አረቄ ባመጠለ ስከር ባመጠለ ሁሉም ቀይ ነው ልህበባሉ ጫጫታ ማንጠሙ ሊብሎ

አብም ይቅደሱ ምትም ትቅደሲ ባይድ የምናረፍ የምናመሸኸ ባይድ ቢትን ያመሸኸ ተማኒቶ ወይ ተማኒ ታመሽ ተማኒቶ ለሆኖ ተማኒቶ ወይ ትምሽ አሁን ምን አወረሩ ሸንጎ ፈካም ነበሮ ወይ ተዳር ተሸንጎ አትጠሪ ምን ምን ኳ ሸንጎ ፈካጎ በዲያተ ምን ወልቱና ዳ በጌት በጌት ወልቃይ ታነቃል አብም በሆነ

ሁሉም ጎ ባየ ደ ህፃን ይንቅፉ ባያ ይንቅፉ ባያ ሄልም ዋሪ ታንጫወት አትግበው ማተኘም እንደም ማለስቃ እንደማተኘሙኛ ብለው መራቶች ድምማ የመራቶች እዲ ማምን ነው ይላል ሰው ገረድ ዝጌ ነበር ሃፍት እዲ ነሽ ጎሽ እዲ ቱ ለድ ጎ በሞረሃኒ ነሽ የጎሽ እኮ አስረህ እቲ ጎይ እልል ብለላ ገረድ ብር በሞረሃኒነት የገረ ስድስት ጎይ ብለላ ያ ጦማ ሄና ያለት ሰው ግንታል በዚች ዳፋ ስድስት ጎይ እልል ብለው አታተ ጊዜ እሚት ድሮ ሰለ ነበረና በይ ጉልበቲ ነበረ ውሳቻም ታልፊ በጌሚታት ፈቂ ቢተንትወሊ ኩለቃይ ትቅነት ትሽክቲ ግርዝ እንዲመጣም ቂጠቲ ቂጠት አታት ሚት መራት ታከታ የመራት ውስቂ ስትብል ትገርጢ ኪሁም ቅሙጭታተውን ትቅል ወይ ይመስትቃይ ባሸት ዚ ሆነታካላይ ጣላይ እሚት እሚት ናመጭ ሚት ና አትሚት አመቁም ያርማ እሚት ና እንኮም እሚት በግ አማት ናል አማት ትረሳለት ያመጣሁ ያመጡት እዚህ ስህተት ማለቂ ስተት ዋሌ ንብረትኪ ሀፍቲ መራት ኪና መራት ኪና አሁ ተገረድኪ መቆት ትቆምሽ መቆቁም ያለባ

የዛዋብልቅ ሙሃቡሃን አግባበል ጠወረማ ባግለግልልክ ባግለግልልክ ጠወረ አሁ ጡር ይወጣ መቸን በባከ ጡር ይወጣ መቸን በባከ የጎሽም የገረድም ባይ ይስበሰቡ ይስበሰብም ይስበሰብም የጎሽ ባይ ብንቀፉ የገረድ ባይ ዛሁን ፈቀቅ ባበሉ እዛ ጡር ይወጣ አሁን በዚህ ውስጥ አትናለ የገረድባል ብልጫ አቡ ላካፍሉ የቀረበ ነገር የቀረበ ነገር ያፈራን የገረድባ ዛባይ በከፋም ባለፈ ጡሪ ያልፉሪዝም ያልፉ ዚኒ ቢከፎም የገረድ አቦ ነገር ብኛ በክስታኔ ውስጣ አታት ጊዜ የሃይማኖት ህግ ተሞር ተፎለያ ብሎም ጊዜ ሴራ ያቀድመበው ጊዜ ነው ለምሳሌ በትት ምድር ያለን የክትጌ የኪትግ ያዘው የሶስትም ያድሬ ነው የአራትም ያድሬ ነው የገራ

በደረትም የድንቅ ማዮች ወለደት ኩልቃ ኪ መቼም ተወድር በክርና በክርና ክትለኝ ቆጠሲ መሽት ሶስትለኝም ትምጣ አረተኝም ትምጣ የበክር ያህል ትትሆን አሁ ክስታኔ የዲማኝኝም አትነስኝም ዚቂነኝም ዛይቀነኝም ያውልም የጥለምን ከሸል አይሆን ዚምስ ነው እንኮ ያተድር የሶስት ነው አራት ጌም እሺ እንኮ ያታደረ አሁን ያቲ ድሩ ያ ምሽቲ ምሽታቲ ምሽቲ አገባጎይ ኳ ኩን ባሎ ነው ገን ያውና ያገባጎይ አቲ ምሽተው ባቲ አቲ ምሽተው ባቲ ባቲ ገየተው አቲ ምሽተው ባቲ ገየተው ያውና አንል ማለት ማናት ክነ ማናት ክነ ባለት ማናት ክነ ማሻል ባልደተው ወገን ይዘ ምድሩ ላይ ወርሱ የነ ወገን ምሽታው እናቦ በዛም ወገንም ምድር ላይ ውስጥ ብዬ በዛ ወገን ምሽታ ሆና ማናት ክን ለማሻል ማ በገየት ያሁን ኒሰብ ምካት ይነቦት ኳ ምካት ይነቦት በቁና ግቢ ኳ ያት ሚካው ይህምን ኳ ትናለ ሽክትት የደሽ ተወለድ ሹ ዚህ መድር ቤትሽ ተወለድ ሹ ዚህ ቶደራ ይትመድር ቀርጥም ይሁን ትቀርጥም ይሁን ደሽ ተወለድ ሹ ዝትን የሽንት ወለፍ ዝትን ይብልን ያካፍልን ያካፍል ትናለ ትናለ ትናለ ትደንቅናለ ክነማም ይደንቅማ ማናት ክነማሻልማ ማን ይማን ምን ይማናት ይለግድማ ይኳም ቁና ማናት ይነንትሽ አሁን ሶስት ምሽት ባለን አራትን አራትን ይምድቡ ንብረተው አራት ይሰጥቁትን አራት ይሰጥቁም ቁኔጣ ይኩን ምሽት ቁኔጣ ይምሽት ቁኔ ምሽት ቁኔጣ ቁኔ ምሽት ቁና አጣይ ኮይና ነግዳ ይቅበልቦት አሽከሪ ይቀጥልቦት ማዳበሪያ ይዋጅቦት ዘርዘርቦት የኩልም ቃይ ነ የኩልም የጎደለው ይሞለቦት የፈረመው ግን አሁን የባዮች ባይ በዛ ባይነት ተደል እዚህ ያታቲ ገረድ ምሽት ምሽት ኩል መጀም ቀጥ ሰጥቷ አሁን እሺ እሺ ቲ ፎከሪ ለበማ አዲ አዲ ነው ተወደደ አዲ ነው ተወደደ አዲ ነው ብለጽ ይበል በመስድ አዲ ልቀና ተወደደ ይልማ ይቂና ሙቃይ ነው ምልጥ ብልጦች ተኳየንጭ ተከነሙ የንጭ ወሳ ኢዛኒ ገፈራሁ ስለዚህ የንት መጣሁ ይመጣሁ ይቂና ሙፎከሪ ለበማ ዚዋ በላልጥ በኳላለ ለ ፈያ ይሆነው ፈያት ሆነ ቢሆንም ገሚያና አንበሳ ያ ጎረረ ጎረረት አለ። ያደላው ግን ዞር ዞር ይትፋለሱ ባልኮን ወገን ማይባለም በጎረ ተማረከ ውጡራ ወጣው ውጡራ ወጣው አሁን የወዲህ ገላች ማይባለ ተራ ከላላትሽ ተራ ቀበጠት ኮይ ተራ ታለ አሁን ታበላችሁ እዚህ አደንዳው ኳበቀ ኩልክ እና ወጡ ማደርማት እቋያ ማይ አንፋተው ይሸማውት የድግፈርን ጊዜ በበርህነማ ያወሩን በሰምማ በጠሻ ይትብራልቁ

የሰነፊ የሰነፊ ዳታበሊ ምንም ይከላል ተካየት ያዥ ዚ አሁን ምን መሰለን ዛ የከፋይ መሽት የወለደቱ በበዛገየት ባይ ይለቁት

ህግ ልተሰገረ ምን ይመጣ መሰለና ባልተሰገረ ኩል ገር መቼም ትደርትሽከት ላባልነምሽ አታቲ መልኪነነትን በመልኬት ድሪ መልክ ይለና የውስትም ሆነት ጋብቻም ባልተሳካላ ባቢ ትሽ ውራሽ የለን ዛስ የግድ መቸም ባቤ ጌተመጣኝ ዛጎይ ሴራ ምን ቆሚ ከላናትን አይስጋገር በሆነ ህጊ አይስጋገር በሆነ የመንግስት ጀን ታልፈም ጊዜ መብት የታኪብር እዚህ የሆን እየ- አሁን ምን ከሆነ ሴራኛ የክስታኔ ሴራ መብት አልጠበቀ ይብሉም ጊዜ መብት እንዲህ በዛ ይጠበቁ ማለት የመንግስት ጀን ባለፈት ምን ያሟሸ ጀን ይገረ አሁ ይፍተው ማናት ባልቆረሰም ባልረጠም ባላበና አሁዛማይ ኪያ በዛገየት ገየት ብተን አልትሳ ካለ ቢተን ሲፈታትም በዛ ገየት ቶናትም ኪያ ኪያ ይግባናትን ባ ገንዳ ይባትን አቦትል ይባትን ገንዳ ይባትን ጥንጉር ይባትን ያገርጉር ይግባናትን ሌላ ቢተን አልተሸከተላ የመንግስት ሞት ላታልፍ የመንግስት አካል በገየት ያል በገየት ያል ይህ የመንግስት ስየን በፈካት የገየት ውዝማ አይነቦት

ማናት ተጠቀም ማናት ይመና ሲሪ ይባት ይባት ሲሪ ይባት ይባት ሰብ የለ ስለዚህ ጉዳይ እች ማጠቃለያ ሰኛት ባይጠፋ የን በገየት ምን ቆጥሮ የጠበቁ የሰኛት መሰረተው ምን በባኪ ዋክታ ዋክታ ይሰዱ ዋክታ ቢወቆም ያክታ ሁሉም ጎ ዋክታ ነ ሁሉም ቃይ መሰረተው ዋክታ ያለ አክታ ሰብማ በገየት ወንበር ቻቲቸ በፍጡን ቲቸ የምንና ግጂ ጠፋው ያከታ ሰብ ምን ይቂጡ ምን ይቀብጡ ይጎግ ሰብ ያለ አክታ ሰብ ወንብርሃን ላጥራጥ አሁን ባገየት ይነብሩ ማን የባከ ያከታ ሰብ ባገየት ይነብሩ ጡረ ውሄት በቀሰ ዋኔ ሜትዮች ደም ኮም ነበር ሜትዮች ኛም ኮም ነበር ዚሆም ነበር የቅዱስ የፈይገየት ያትቢሉን ጊዜ ማይ ብሉ እስከመጨረሻ ምርቆተኝ ገየት እንለማ ታይጠፋ በላለ በላለ ኋል የተባረከ ሰብ ይትፈጠርም ማለቅ ዘገር ያቱ ዘይ ይዘዩትን ዋኒ መሰረተኛ ኛ ድሮ ያሜትዮ ተኛውን ነሙ በኪተል ነ ድሮኩ ይቼ አዝማች ወላብገራድ አበጋዝ ይብሉ አቋምሃን ያዡምን አንደኛ ጊሃን ምንከውን ይመራ ክትለኛ ይመካል ሰብ ያውሉ ወይ ምካት ያውሉ ወይ ምካት ያውሉ ወይ የመካማይ ምካታወ ሊሆን ቴቡሉ አይነት የመካማይ ጨነቀማይ ነግዳ ይገባ ካታወ ሊሆን ብሉ ዛማይ መካም ነግዳ ገባ የበሎሚት ቅብ አፋት በኩሳ ድር ትከፍትን ጊዜ ናቹ ናቹ ትብል ኪያ ኢትብሏት ኳምማ የመጥቦሆን አንገት ግዳ ሊኖ ሸባ ሊኖ ምድሪ አዱገን ምድር አዱ በሞርሃኔ በመተናው ምድር ይጥግሩ ወይ ወይ በማልሰላህም ምሽ ማልመጣብ ምሽ ምን ኮሚቶ ነው ይልኩ ይነውቆ ይነውቆ ታገኛ ወጣው ይብል ይቦሳ ዛ አዝማች ይብሉ ኡላብ ገራድ ይብሉ አበጋዝ ይብሉ ምካታ ያወርሳ ጥፎት ይነብርልና አለም አይባለሰብ ቲስ ትሽ ነበር ትሽ ነበር እቺ ሌላ ተሻለች ባልና አሁን ተሻሉት እንዲፈጅሁ ምናልባት በአጠቃላይ ባለበኩም ፈጅሆ አሁን ቂር ነው። ገለቴ ይግባልሽ ብሎ አዝጌር ገለቴ ይግባል በምርቃት መንገድ የት በሰማይ ውር ዝናብ ኮሜት ሳር ኮሜ ለም ቅብ ኮሜ ያለ ልብስ ሆም ያሞቅ ንዞን ያጨ ምርቃታም ይለባል ይሁን ወልለ ወለደ ይሁን ከፍት ለገዛ ይሁን የገዛ የተባረክለ የወለደ ይላቅለ የቀበጠ ያገኝ ያገኘ ያቦርድለ የበርደን የልብስ የለበሰ ያሞቅ ያለረሰ የረስ ያረሰ ያሞር ያልነገደ የንግድ የነገደ ያትርፍ ያለግባ ያግባ ያገባ የውልድ

የተደርከም ኬርታ ግለባል ሳውንድ ቤተሰቦች አሁኝ ቄነነም ጮታ እዚህ ይመስል ነበር ቲፍትጀን በሌላ ጮታ እንጋኙ ለአሁኝ ኬር ሰንበት ሙልና ኬር ያተቀሰነ